አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ አልፈውዝ የቁርአን ማእከል ነው። አልፈውዝ የቁርአን ማእከል ብሎ ማለት በመላው ዓለም የምትገኙ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ልጆች እናንተ በመረጣችሁትና በተመቻችሁ ሰዓት ከፈጅር 12 ሰዓት ጀምሮ እስከ ምሽቱ ስድስት ሰዓት ባለው የስራ ሁኔታችሁን ወይም ደግሞ የትምህርት ሰዓታችሁን ባልተሻማ የዲን ትምህርታችሁ እና ቁርአናችሁ የምትማሩበት መድረሳ ነው። ማእከላችን በምን አይነት መልኩ እያስቀራ እንደሆነ እናስጎብኛችሁ። ይህአፎ ነ አልፈውዝ ቁርአን ማዕከል ብሎ ማለት በመላው ዓለም የምትገኙ እህቶች ወንድሞች እናቶች አባቶች ሁላችሁም በያላችሁበት ቦታ ሁናቸው ከስራችሁ ጋር ከትምህርታችሁ ጋር በማይነካካ መልኩ ቁርአንን እያስቀራ የሚገኝ ማዕከል ነው። እስካሁን ድረስ በሁለት ዙር ምስገባ ከ300 በላይ ተማሪዎችን መዝግበን እያስቀራን እንገኛለን። እነሆ ሶስተኛ ዙር ከ150 እስከ 200 ተማሪዎች ብቻ ለምትሆኑ ምዝገባ ጀምረናል። ምን ይጠብቃሉ? በአልፈውዝ የቁርአን ማዕከል እነዚህ የምታያቸው በሙሉ እህቶች እናንተን የቂርአት ሂደት በአማረ ሁኔታ ለማሳለጥ በያላችሁበት ቦታ እናንተን በተመቻቸው ሰዓት ስናስተናግድ ሁሌም ከፈጅር 12 ሰዓት እስከ ምሽቱ ውስጥ ስድስት ሰዓት ባለው ሁሉም ተቆጣጣሪዎችም ኦስታዞችም ሬዲ ሆነው የሚያስቀሯችሁ ይሆናል ማለት ነው። መቅራት እንፈልጋለን ባላችሁ ሰዓት ሙሉ መረጃችሁን ሰጥታችሁ ሙሉ መዝገባ አጠናቃችሁ እያንዳንዳችሁ የግል ኦስታዝ በራሳችሁ ሰዓት የሚያረጣ የሰማችሁትን ሰዓት ከፈጅር 12 ሰዓት እስከ ምሽቱ 6 ሰዓት ባለው እናንተ የተመቻችሁን ብቻ ሰዓት አውጥታችሁ ታሳውቋችኋላችሁ። በዛችሁ ሰዓት ሁል ጊዜ ኦንታይም በዛ ሰዓት ውስታዛችሁ ሊንክ ይልክላችኋል ተቆጣጣሪዎች ደግሞ ገብተው ቼክ የሚያደርጉ ይሆናል ማለት ነው። ሁሌ የሳምንት ሪፖርት አለ። በሳምንት አምስት ቀን ለ30 ደቂቃ ከሆነ የምትቀሩት ሁሌ ሰዓታችሁን ተጠቅማችኋል ወይ እና ደግሞ የሳምንት እቅዳችሁን አቺቭ አድርጋችኋል ወይም ደግሞ አሳክታችኋል የሚለው የሚገመገም ወይም ሪፖርት የሚደረግ ይሆናል። ሪፖርት ከተደረገ በኋላ እቅዳቸውን ያላሳኩ ወይም ደግሞ እየቀሩ ያሉ ተማሪዎችን በሪፖርት መሰረት ዋና ኃላፊዎች ሊደውሉላችኋል ማለት ነው ለምን እቅዳችሁን አላሳካችሁም ወይም ደግሞ ለምን ቀራችሁ ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ተቻለ መጠን ሁላችሁም እየገባችሁ ተመዝገቡ። ለውጡም በአጭር ጊዜ ውስጥ ታዩታላችሁ ማለት ነው። ብልጥ ብሎ ማለት የዛሬውን ከዛሬው ህይወቱ ላይ ቀነስ አድርጎ ለነገ ህይወቱ የሚዘጋጅ ማለት ነው። ማለት ነገ አኼራ አለብን፣ ቀብር አለብን። ለቀብራችን ጓደኛ የሚሆነው እንደሚታወቀው ቁርአን ነው። እዚ ዱንያ ላይ የሰራ ነው ኸይር ነገር ነው። ስለዚህ የመጣችሁ ዲናችሁን ተማሩ። ሁሉም ነገር በእውቀት ነው። ሰዓታችሁን ጠብቃችሁ በተላከላችሁ ሊንክ ስትገቡ ኡስታዞችም ይገባሉ፣ ተቆጣጣሪዎችም መግባታችሁን አለመግባታችሁን ቼክ ያደርጋሉ ማለት ነው። ለእያንዳንዱ ተማሪ የሳምንት እቅድና ፕሮግራሞች ያሉን ሲሆኑ እቅዳቸውን ማሳካትና ለማሳካታቸውን ደግሞ በሳምንታዊ ሪፖርት የሚገለጽ ይሆናል ማለት ነው። እነዚህ የምታዩቸው ደግሞ የእናንተን ለማስመዝገብ ለመቀበል እንዲሁም የተለያዩ የፋይናንስ ክፍል ኃላፊዎች አሉ፣ ተቆጣጣሪዎች አሉ፣ ኦፕሬተሮች አሉ፣ እንዲሁም በቂ የሆኑ ሴትና ወንድ ኡስታዞች አሉ ማለት ነው። ወከዘሊከ ጀዐልና ሊኩሊ ነቢይን ዐዱወን ሚነል ሙጅሪሚን ብርሃን ትባላለሁ። የአልፎ ዜቄራት ማዕከል የፋይናንስ ክፍል ኃላፊ ነኝ። አንድ ተማሪ ወደ አልፎ ዜቄራት ማዕከል ወደ ማዕከሉ በሚመጣበት ሰዓት በተቆጣጣሪዎቹ አማካኝነት ይመዘገባል። ሙሉ የሆነውን መረጃ ተቆጣጣሪ ኃላፊ ስልክ ቁጥራቸውን፣ ሙሉ ስማቸውንና የከፈሉበትን ደረሰኝ ወደ ፋይናንስ ቢሮ ያስገባሉ። ፋይናንስ ቢሮ ከገቡ በኋላ ከቁርአን የጀመሩበት እና ክፍያቸው የሚያበጋበትን ቀን ይመዘገብላቸዋል። ይሄ ከተመዘገበ በኋላ ኪራታቸውን ይጀምራሉ ማለት ነው። እንዲሁም ደግሞ ተማሪው መሀል ላይ የሆነ ሀጃ ገጥሞት ክፍያው በሚቆምበት ሰዓት ፋይናንስ ቢሮ ክፍያውን ያስቆምለታል። ተመልሶ ሀጃውን ጨርሶ ሲመለስ ደግሞ የቆመለትን ክፍያ ይቀጥልለታል ማለት ነው። እኛ ያልቀራበትን አናስከፍልም። እንዲሁም ደግሞ ማዕከላችን ውስጥ በዲስካውንት የምናስቀራቸው ተማሪዎች አሉ። በዚህ በተጨማሪ ደግሞ አቅም ሳይኖራቸው ወይም በቂ የሆነ ሪዝን ሲኖራቸው ተማሪዎቹ ምክንያት ሲኖራቸው ተቋሙ ክፍያውን ከቨር አድርገው ተማሪዎቹ እንዲገሩ እናደርጋለን ማለት ነው። በተጨማሪም ወሩ መጨረሻ ላይ የትኛውም ቦታ ላሉ ውስጣዞች እኛ ጋ ለሚያስቀሩ ውስጣዞች ማንኛውም ቦታ ቢኖሩ በስነስርዓት ደሞዛቸውን ሰርተን በአማና እንልክላቸዋለን ማለት ነው። ከአልፈውዝ የቁርአን ማዕከል የተማሪዎችና የኡስታዞች የቁጥጥር ክፍል ኃላፊ ነኝ። እንግዲህ አንድ ተማሪ እኛ ጋር ለመመዝገብ ሲመጣ መጀመሪያ ዙሙን አሰልጥነን አፕሊኬሽን አለ፣ በአፕሊኬሽን የምናስቀራው እሱን እናሰለጥናለን። የጥቂት የማይባሉ ተማሪዎች ዙም ስልካቸውን ቢያላቸው በቴሌግራም ወይም በኢሞ አሊያም ደግሞ በዋትሳፕ እየተደወለላቸው የሚቀሩ የተወሰኑ ተማሪዎች አሉን። በዛም የመንገድ እንሄዳለን። እንዲሁም አንድ ተማሪ ምዝገባ ሲያጠናቅቅ አንድ ኡስታዝና አንድ ተቆጣጣሪ ይመደብለታል። ያ ማለት ኡስታዙ ሰዓቱን ጠብቆ ገብቷል ወይ ሊንክ ልኳል ወይ፣ በሰዓቱ ተማሪዋ ዛሬ ገብታ ቀርታለች ወይ አልቀራችም የሚለውን ተቆጣጣሪዎች ይቆጣጠራሉ። እንዲሁም ይሄ ሳምንታዊ ሪፖርት የሚያቀርቡበት ነው። ተማሪዋ ካልገባች ወይም ደግሞ ከገባች እዚህ ላይ አድርገን በአቴንዳንስ በዚህ የፎርም የምንከታተል ይሆናል። እንዲሁም ተማሪዋ ከተቆጣጣሪና ከኡስታዝ ጋር ሆና እቅድ እንድታወጣ ይደረጋል። ሳምንታዊ እቅድ አለ። ለምሳሌ ዛሬ ሱረቱ ላይ ከነበረች ወይም ደግሞ አንድ ጁዝ ላይ ከነበረች የዛሬ ሳምንት የት መድረስ አለባት? ሱረቱን ሙልክ ላይ መድረስ ካለባት እቅድ እናወጣለን። እዛ እቅድ ላይ ካልደረሰች ለምን አልደረሰችም፣ እቅዷ ላይ እንዳትደርስ ያደረጋት ነገር ምንድን ነው የሚለውን እንገመግማለን። የመፍትሄ ሀሳቦች የምንላቸውን ተቋሙ እንደ ተቋም ተቆጣጣሪዎች እንደህት የምናስቀምጥ ይሆናል። እቅዷን ካሳካች ደግሞ ከዚህ በላይ የተሻለ እንድትጥር እናበረታታለን። እንዲሁም እስከ ቀጣይ ዓመት ድረስ እስከ ቀጣይ ዓመት እስከሚመጣው ረመዳን ድረስ ተማሪዎቻችን ሁሉም የቁርአንን አንብበው በስሯቸው ተማሪ የተሰጥቷቸው እነሱም የአጅሩ ተካፋይ እንዲሆንና ተማሪዎችን ብቁ እንዲያደርጉ እቅድ ይዘን እየተንቀሳቀስ እንገኛለን ማለት ነው።

ለጀማሪ ለሆኑ ተማሪዎች ከቃይዳ ጀምሮ ቁርአን፣ ሂፍዝ፣ ምላሽ ነዘር፣ ተጅዊድ የአቂዳ ኪታቦችን የፊቅህ ኪታቦችን ሀዲሶችን ይሰጣሉ ማለት ነው። ሁሉም ለየተለያየ ለየራሱ ፕሮግራም አለ። ጁሙአ ጁሙአ ሁሌም እንደሚታወቀው የተጅዊድ ትምህርት አለ። ቁርአንን እንዴት በአግባቡ መማር አለብን ወይም ማስተካከል አለብን የሚለውንና እያንዳንዱን የተጅዊድ አህካሞችን የምንማርበት ነው። እሁድ እሁድ ደግሞ ሞቅ ደመቅ ያለ የዳዋ ፕሮግራምና የጥያቄ መልስ ፕሮግራም አለ። ጥያቄና መልሱን መላው ተማሪዎች የሚሳተፉ የገቡ ተማሪዎች በሙሉ የሚሳተፉበት እራሳቸውን የሚፈትሽበት ነው ማለት ነው። ወቀለለዚነ ከፈሩ ለውላ ኑዝዚለ ዐለይሂል ቁርኣኑ ጁምለተን ዋሒደተን ከዛሊከ